በሃይማኖት በነጋገሮች በነገሮች ላይ አሁን እንደዚህ አሁን እንደዩኒ ማኛ ያሉ ልጆች በተለይ የከተማ ልጆች ናቸው። ተነጋግረሽ ተግባብተሻል። አሁን የፈለገውን ቢያስቀይምሽ ምናምን ሁሉ ነገር ያው ቢያስቀይምሽ ምናምን ተደዋውለሽ ልታወሩ የምትችይው ሰው ነው በዛች ሞመንት ሰናዶ ምናምን እንጂ ይሄ ቂም የሚይዝ ምናምን ነገር አይደለም። እንደዛ እኔ እንግዲህ በተረዳሁትና በገባኝ ስልሳ ስድስቱን እኛ አንቀበልም አይ እሱን አልገዛም። ና ግን የምትፈልግ ከሆነ ወደ 8 ወይ 9 ካርቶን። አይ ስልሳ ስድስቱን አልፈልግም። ይቅርታ ፓስተር። እንግዲህ የኔ ስልሳ ስድስቱን ወስደህ መጨመርም ነው ኬት

አራተ አራተኛ ሰው አያስፈልገንም፣ ስታስቡ እሺ። አ ጋላክሲ ነው። በቪዲዮ አይ ልውጣላችሁ፣ በቃ ቪዲዮ አይመቸኝም አልወጣም። እንደው ይቅርታ አድርጉልኝ። በቃ እኔ በዘመናይ ልወጣ ነበር አልወጣም። እሺ ቁጭ በል በቃ። በእዛው አረጋገጥኩ። በማን ያገባሽ እየገባሽ አርፈሽ ስድድብ አያስፈልግምሽ። ለማታውቂያት ሴት ነው ፕሮፋይል ላይ ነበር። እንኳን የጓደኛው ለማታውቂያት ሴት፣ አንቺ በእድሜ በጣም ትሻለች። ለእሷ እያነሳሁ ምነው። ጆን ዳንኤል ወለደ ስትባይ እንደዚህ አለብሽ ከናየ ወልደዋል ስትባይ እንደዚህ አለብሽ። ከናየ ስለወለ ከናየ ስለወለደ እንደዚህ አለብሽ እንደዚህ አለብሽ ወልደዋል። የለም እርቅጥል በይ ተቃጠ። ጀግና ናት፣ ጀግና ናት። ና ማርያምን ጀግና ከዛ ሚስጢር የራሷ ሞባይል የተደበቀ ሚስጥር ከጆንዳኔ እየተሳሳመች ምናምን አልጋ ላይ ብትለቀው ላላላ እኔ አንዳንዴ ጊፍት በስድብ ነው እንደሚመጣው፣ እንዳታስገባቸው። እሺ ኦኬ። ጊፍት በስድብ ነው እንደሚመጣው። ዋንት ያን ጥይቅ ጥየ ከሄድኩ ጀምሮ ነው ነገር የጠመሙብኝ። ነው ተልኮ አላት እጂ ጌጣ ምስክሬ ነው እና ጨልላለች። ሆ በጣም የሚገርም ነገር እኮ ነው። የህይወት ትርጉም የሚገባን ህይወታችን ውስጥ እግዚአብሔርን ስናስገባ ነው። ካልሆነ ግን የእኛን ስራ አትዩት። ካልሆነ ግን እግዚአብሔር ከሌለበት ህይወት ትርጉሙን አታውቁት። ዝም ብሎ መኖር ነው የሚሆነው። ተኝቶ መነሳት፣ መብላ መጠጣት፣ የሆነ ታንትማ በቃ እንደዚህ ላይክ ሰርክል የሆነ ላይፍ ነው የሚኖረን ግን ህይወታችን ውስጥ እግዚአብሔርን ካስገባን፣ ነገርኳችሁ። እናንተ እኔ ከእናንተ የባዝኩ ኃጢአተኛ ኮ ነኝ፣ ከእናንተ የባዝኩ በጣም ኃጢአተኛ ሰው ነኝ። ግን ህይወቴ ውስጥ እግዚአብሔር እንዳለ ሳቅ ህይወቴ ትርጉም እንዳለው ይገባኛል። የህይወትን ትርጉም አቃታለሁ፣ የህይወትን ትርጉም አጣጥማታለሁ። ላይፍ የሚባሉ እኔ አጣጥመዋለሁ። ግን ህይወታችን ውስጥ እግዚአብሔር ከሌለ በእውነት እመኑኝ እግዚአብሔርን ዝም ብሎ ላይክ መንጋት መጨለ የሆነ ሰርክል የሆነ ላይፍ ነው የሚኖረ። የምርግን ግን ህይወታችን ውስጥ ህይወት ቫሊው እንዲኖረው ህይወት ትርጉም እንዲሰጠው አንደኛና ዋነኛ ነገር እግዚአብሔርን ህይወታችን ውስጥ ማስገባት በእውነት ነው የምላቸው። ህይወታችን ውስጥ እግዚአብሔርን ካስገባን በቃ እንደ እንደኔ በቃ ሰላሳ ስድስት ጥርሳችሁ ነው ሰላሳ ስድስት ጥርሳችሁ ነው የሚታየው እና ህይወታችን ውስጥ ይሄ ላይክ እንትን አይደለም። ባይ ዘ ዌ ጻድቅ ጻድቅ መጮት ወይም ንጹህ ንጹህ መጮት አይደለም፣ በእውነት ነው የምላችሁ። ንጹህ ንጹህ መጮት አይደለም ግን፣ ምንም ኃጢአተኛ ምንም በደለኛ ብንሆን እግዚአብሔር ፊት ልጁ ነን እኛ ልጆቹ ነን። አንዳንድ ሰው በጣም የራሱን ኃጢአት የራሱን ኃጢአት 36 ታውቄ ነው ጨዋታ ተው 32 ነው ይሉኛል። እሺ ኤኒዌይስ የእኛ ኃጢአት የራሳችንን ነገር ስናይ የምሬን ነው ምላችሁ። ራሳችንን ስናይ፣ ኧረ እኔማ በዚህ ኃጢአቴማ እንዴት ነው የምንል ሰዎች አለን። እኔንም ጨምሮ ነው ምላችሁ። እንዲ፣ እኔ በዚህ በደሌማ ምንም ብናደርግ እግዚአብሔር ፊት ልጆቹ ነን። ይቅርታ አባት ነው ያለን አባት። እንደ የስጋ አባት እንኳን እኮ እንዴት አሉ ምርጥ ምርጥ አባቶች ናያቸኋል፣ ባላቅም ግን ምርጥ ምርጥ አባቶች አሉ። የስጋ አባት እንኳን አይደለ እንዴ፣ እንኳን የሰማይ አባታችን የዘላለም ህይወት የሚሰጠን አባታችን ይቅርና። ስለዚህ እግዚአብሔር ፊት ስንቀርብ እኛ ልጆቹ ነን። እኔም እናንተም ምንም አርጉ፣ ምንም በደለኛ ኮልቶኑ ትችላላችሁ፣ ግን እግዚአብሔር ፊት ልጆቹ ነን። ስለዚህ እግዚአብሔርን ህይወታችን ውስጥ እናስገባ። ከዛ ሰክሰስፉል ነው የምንሆኑ። እውነቴን ነው የምላችሁ፣ ህይወት ትርጉም ይኖረናል። የዕለቱ መልእክቴ ነው አመሰግናለሁ። አሁን ተወርክ ነው ምተወርክላችሁ ሌትስ ጎ ሌትስ ጎ ሌትስ ጎ ምክሬን ጨርሻለሁ፣ የዕለቱ ምክር ጨርሻለሁ። አሁን ጌም ልጫወት ነው። በጌም ደግሞ ታፕ ታፕ እያደረጋችሁ በጊፍት ባድርጉኝ፣ በጊፍት ባድርጉኝ። የዕለቱ ምክሬ ይሄ ነው። አሁን በጊፍት መባረክ አለባችሁ። እኔ በጊፍት ካልባረካችሁኝ ምንም ኑሮ ከባድ ነው። ቀልዴን ነው። ጌም

ወይኔ ወይኔ፣ እግዚአብሔር በእውነት ማለት ነው ጋይስ የኔን የኔን ቪዲዮ ማለት ነው የኔን ቪዲዮ እንደዚህ እንደዚህ እብድ እብድ የሆንኩበት አለ። ታች ታች ወርዳችሁ ታያላችሁ እኔ እብድ የሆንኩበት። ከዛ ህይወት ወጥቼ አሁን የተረጋጋ ህይወት ውስጥ ነው ያለሁት። እግዚአብሔር ምስክሬ። እኔ መቼም ነው ብላችሁ መቼም ከዚህ ቅድስት ቤተክርስቲያን መቼም መቼም ባክ አደርጋለሁ እንጂ መቼም ይህን ማተብ ከአንገቴ ላይ አልበጥሰም። መቼም ነው የማልበጥሰው፣ ጌታ በሚያውቀው ይህን ማተብ ከአንገቴ ላይ መቼም አልበጥሰው። መቼም እንዲህ ስባላ ይህን ጴንቶች ልንገራችሁ፣ ይህንን መቼም ነው የማልበጥሰው። ልቤ ውስጥ ሊገባው ይሄ ማተብ አንገቴ ላይ ነው የምታየው፣ ልቤ ላይም ተንጠልጥሏል። ገባ ከልቤ ላይ ከበጠስኩት ልቤ ስራ መስራት ያቆማል። ልቤ ስራ መስራት ያቆማል። እሺ ልቤ ስራ መስራት ያቆማል። መንገድ ላይ ደስ ሲል መንገድ ላይ ተገናኝታችሁ ይሄን የመሰለ ሸበላ ልጅ አፈታችኋል። አያችሁ ከመንገድ መኪና ይዞ እግዚአብሔር ከዛጫማ ጫማ መቀደድ ያወጣሽ አምላክ፣ ለኛ ያለ ያሳለፈልን መኪና የሚነዳ እየሰማችሁ እሺ፣ መኪና ሚነዳ እሺ። ሶስተኛ እድሜው ስንት ነው? 36 መኪና አለው፣ 36 አመት ነው። አለባበሱ ቁምጣም ይለብሳል፣ ግን ቲሸርት በጂንስ ሱሪ በብዛት የሚለብሰው ቁንጣ ነው። ሀብታም ስለሆነ ይደረስ። ሀብታም ያምርበታል። እግሩ ቀጭን አደለም። አረ ማርዬ እናቴ መኪና ምን ምን ለምን ትወጁ? በጣም ወደዋል። የልጆች አባት ነው። ምንድን ነው የምትሰሪለት? የሚበላው ምግብ ምንድን ነው? ዶሮ ወጥ። ዶሮ ወጤን በጣም ይወደዋል። እሺ የኖሮ እኔ ደውላው ሀብታም አይ መካከለኛ የት መዝናናት ትፈልጋላችሁ የት መዝናናት የተፈጥሮ ቦታ መዝናናት ደስ ይላል ነገር ሰማሁ ድምፅ ነው እናንተ እሺ፣ ደግሞ የሻፍዳል እንዴ? እሺ፣ ማሪ እሺ፣ ነገርኝ የት ነው የምትዝናኑት? በጣም ድምጹ ብጭ ብጭ ነው የሚለው። እሺ፣ የት ነው የምትዝናኑት? የተፈጥሮ ቦታ ያለበት እንሻለሁ። ይሁን አረንጓዴማ ቦታ አላት። እህ ምን እንበለው? ኦኬ እስከዛ ፎሎ እንዲያደርጉሽ ማዝዬ፣ ብዙ ተጠብቀሽ እንደሆነ ምናምን ፎሎ እንዲያደርጉሽ ነገር ያቸው ታብታብ አድርጎ፣ እኔ ብደምር የእኔ ውዶች ፎሎ አድርጉኝ፣ ነጋደነኝ ማዚ ፋሽን በዱባይ ፎሎ አድርጉኝ፣ አበረታቱ ምን ብቻ ነው የምነግራቸው ፎሎ እንዲያደርጉኝ እንዳበረታቱኝ

በጣዲቁ ነገር ታዬ፣ ከአንቺ እህትሽን ነው የሚወደው። በድብቅ እኮ ነው የሚለው። ኧረ በግልሽ የእውነትሽን ነው፣ እህትሽ ናት እህቴና፣ ታው አልሰራም ማለት ነው። ከኔ ውጭ የሚወደው ሰው የለም። እሱማ ማርዬን የመጫወትኩኝ፣ ግን ውሸትሽን ነው። ከኔ ውጭ ዋሽታ አልሰራም፣ ለኔ አልሰራም። ማርዬ ካንቺ በድብቅ እህትሽን ይወዳል ይላል። እኛ አላልኩም፣ ማርዬ ነኝ። አንዳንዴ ወይ ቁጥር የተሳሳተው እድሜውን ዋሽተሽ መሆን አለበት። አልዋሽም፣ ትክክለኛ እድሜውን ነው የተናገርኩት። ነው ታነሱ ነበር ግን፣ ትክክለኛ እድሜውን ነው የተናገርኩት። ወይ ደሞ አሁን ሳስበው ማርዬ መጀመሪያ ጊዜ ዋሽቶሽ እድሜውን ተናግሮ በዛው ቀጥሎ ይመስልና በፍጹም የሚዋሽ አይደለም ነው። በጣም ነው የማምነው። ምንም ማዛ አንቺ አምነሽው ወደሽው የምታምኙ ሰው ሆኖ እና ምን ልታደርጊ ነው? ልታስጠነቁ የመጣሽው የምታምኙ ከሆነ ምጉር ናችሁ እዚህ ቤት ምገቡ ሴቶች ታምኙለይ ይ ውጪ። እህት እያወዳያቸዋት ስሯ ታወቀባታ። ጣጣ ጣጣ አለች። መጨረሻ ላይ አንቺ አልሽኝ ነው የሚሆነው። አላልኩም እኔ አልኩትኝ እኔ አልኩትኝ። ማዘዬ እወድሻለሁ፣ እናት ግን ጠብቀሽ ለፍተሽ የገባሽ ሰው ነሽ። ግን ምን አልሽኝ? ወዷለው አምኗለው ከሱ ውጪ ወደ ውጪ ምን እንደው ልሰቀላሽ ይሄንን የምታምኙ ሰው ዛሬ ታዲያ መጠሽ፣ ለወደፊቱ ስለኔ ምን ያስባል ብለሽ ለምን ትጨነቂያለሽ? አንደኛ ምን ይጋንሽ ናባትነሽ። ሁለተኛ የሁሉ ሰዓት እንገልለሽ እንዲላብስ ካልበይ ድረስ ሶስተኛ እህትሽ ላይ ላይ ጨፈራ ተናገረች እንኮትሽ አልሰማሽ አትመጪስ። እና አንቺ ምትፈልጊው ነው እንዴ የሚደረግልሽ አለች። እውነት ወጥቶባት ይሁን አላቅም። አላቅም ዮሐና